ካራ የትውልድ ሽግግር ባህላዊ አስተዳደራዊ ሥርዓት በዶካቱ ማህበረሰብ ዘንድ በ11ና በሰባት ዓመት ሁለት ጊዜ የሚከበር ክዋኔ ሲሆን በትውልድ ርክክቡ ሰባት ዓመት የሚመሩት ታላላቆች ሲሆኑ ታናናሾች 11 ዓመት እንዲመሩ ይደረጋል። ክብረ በዓሉ በብርቁዳ አምባ መንደር በሁልሜና በሆራያ ዶካቱ አምባ መንደራት በደመቀ መልኩ እየተከበረ የሚገኝ ሲሆን ስልጣን አስረካቢውና ተረካቢው ሕሊታ ወይም ትውልድ በጋራ የተለያዩ ክዋኔዎችን ያከናውናሉ። የስልጣን ርግክብ የሚካሄድበት ስርአቱን ዛሬ ላይ ያው የካልኩሳ ኼላ የሚባለውን የከዋሻ ኼላ የካራ ስነ ስርአት እያገበር ነው የምንገኘው እና ከዋሻ የከታሻ ታናናሾች ናቸው። ስልጣናቸውን ያው በአስራ አንድ አመት ያው አስከብረው አስተዳድረው ዛሬ ላይ የመጨረሻውን የጡረታ መውጫቸውን ክብረ በዓል እያገበሩ ይገኛሉ ማለት ነው። በካራ የትውልድ ሽግግር ባህላዊ አስተዳደራዊ ስርዓት የተጣላ የሚታረቅበት፣ ያጠፋ የሚዳኝበት፣ የአካባቢው መልክዓ ምድር በጋራ የሚጠበቅበት ስርዓት ሲሆን በ18 ዓመት ሁለት ጊዜ እየተከበረ በትውልድ ቅብብሎች ከሺህ ዓመት በላይ ያስቆጠረ ባህላዊ ስርዓት መሆኑን የባህል አባቶችና የሀገር ሽማግሌዎች ይናገራሉ። ባህላዊ ስርዓቱ ህግን የሚደግፍ ህግ ጎን ለጎን ሆኖ ስርዓቱን የሚያከናውን ስርዓት ነውና ከላው ህብረተሰቡ እንዳይጎዳ፣ አባት እንዳይጎዳ፣ ሽማግሌ እንዳይጎዳ ይሄን ሁሉ የሚጠብቅ ነው። ሰው ሰው ብር እንዳይበላ ይሄን ሁሉ የሚጠብቅ ነውና አስራ አንድ ዓመት አስተዳድረን ዛሬ ስልጣኑን ለከርባሻ ለማስረከብ ዝግጅት ላይ ነን። አለ ነው የገለም ቤት፣ የገለም ፍየል የገለን እንትን ወስጃለሁ ብሎ ያምናል። ባህል የሚጠቅመው ለዛ ለዛ ነገሮች ባህል በጣም ለዛ ለዚህ ይጠቅማል። ይሄ ቦታ ደግሞ ማሳመኛ ቦታ ነው። ሁሉም ሰው እዚ ጋር ወጥቶ አውራም አይናገርም። ሁሉም ሰው እዚ ጋር ወጣ ብሎ አይናገርም። ይወጣና ዝም ብሎ አፉኑ ይዞ ይጠብቃል። የሚናገሩት ብቻ ተመርጦ ይናገሩና ያሰውየን ያሳምናለሁ። የኮንሶ ዞን ባህልና ቱሪዝም መምሪያ ኃላፊ አቶ ሰራዊት ዲባባ በዞኑ በዶካቱ ማህበረሰብ ዘንድ የሚከበረው ካራ የትውልድ ሽግግር ባህላዊ አስተዳደራዊ ስርዓት በ11ና በ7 ዓመት ሁለት ጊዜ የሚከበር የ18 ዓመት ጸጋና የአካባቢው መገለጫም እንደሆነ ገልጸዋል። በ18 ዓመት ሁለት ጊዜ የሚከበር አንደኛው ትውልድ በ7 ዓመት ሌላኛው ባህላዊ አስተዳደራዊ ስርዓት የሚቀበለው ትውልድ ደግሞ በአስራ አንድ ዓመት የሚያከብረው በመንደሩ ባህላዊ አስተዳደራዊ ስርዓትን የሚቀበሉ የሚያስተዳድሩ፣ የሚያሸጋግሩ የትውልዶች የቅብብል ስርዓት ነው። ካራ የትውልድ ሽግግር ባህላዊ አስተዳደራዊ ስርዓት ለአካባቢው ማህበረሰብ ሰላምና አንድነት የሚሰራ ለልማት ስራዎች የድርሻውን የሚወጣ ነው ብለዋል። ባህላዊ ስርዓትና መንግስታዊ ስርዓት የሚተጋገዙ የሚመጋገቡ ለአካባቢ ህብረተሰብ ሰላምን ለአካባቢ ህብረተሰብ እድገትን ልማትን የሚመኙ ከህዝብ ጎን ከመንግስት ጎን ቆሞ ያንን ስርዓት የሚያስፈጽሙ አካላት ናቸው ማለት ነው። የትኛውም መንግስታዊ ጥሪ ሲመጣ የመንግስት አካል የሆነው የቀበሌው አመራርም ሆነ የቀበሌው ስራ አስፈጻሚ አካላት በእነኛ ኸሊታ አማካኝነት ጥሪ ይደረጋል። ኸሊታ ማለት ትውልድ ማለት ነው። እንግዲህ ከአንደኛው ትውልድ ወደ ሌላኛው ትውልድ ሲሸጋገር ባህላዊ ስርዓትን እንዴት አድጎን ማስፈጸም እንደሚችል አባቶች ያንን መስመር ያሳያቸዋል። የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ የቋንቋና ስነ ጥበብ ዳይሬክተር ተወካይ አቶ ገረሱ ካውሶ በዶካቱ ማህበረሰብ ዘንድ የሚታወቀው ካራ የትውልድ ሽግግር ባህላዊ አስተዳደራዊ ስርዓት ለአካባቢው ማህበረሰብ ዘርፈ ብዙ ጠቀሜታ እንዳለው ገልጸዋል። ይህ ባህላዊ ስርዓት እንግዲህ ሰፊ ፋይዳዎች አሉት። ትውልድ በሀቅና በእውነት ይሄ የማጭበርበር እንዳይኖር ባህል ይሄ ትልቅ እንትን አለው። ሁለተኛ እንዳልሽው ቅድም የፖለቲካ ስርዓት እንግዲህ የተለያየ ተልኮ አለ። አሁን ዛፍ ተከላ እንድንበለው የአካባቢ ልማት አለ፣ ተፋሰስ ስራዎች እንበለው፣ ሰው ተኮር የምስኪን ቤቶችን የመስራት ጉዳይ፣ እነዚህ ነገሮች አሉ። እነዚህ ነገሮችን ለማስኬድ ጥብቅና እንትኑ ይሄ ስርዓት ነው። በክልሉ የሚገኙ የተለያዩ ባህላዊ ኩነቶችን በዓለም አቀፍ ደረጃ ለማስመዝገብ ሰፊ ጥረት እየተደረገ እንደመሆኑ መጠን በኮንሶ ዞንም የሚገኙ ባህላዊ ክዋኔዎችን የመሰነድና የማስተዋወቅ ስራ ይጠበቃል ብለዋል። በደቡብ ውስጥ የተለያዩ ኢንተንጀብል ደረጃ ሊመዘገቡ ያሉ ለምሳሌ በጋማ አካባቢ ዱቡሻ አሁን ስርዓት ውስጥ ነው ያለው፣ የወላይታ ግፋታ ስርዓት ውስጥ ነው ያለው። ይሄም በእንደዛ መልኩ ወደ ጥናት ገብቶ የመመዝገብ ሂደት ውስጥ እንዲገባ ትልቅ ስራ ከኛ ከባህል ቱሪዝም ይጠበቃል። ከዞኑ ባህልና ቱሪዝም መምሪያ ጋር በመሆን ሰፊ ስራ እንዳለብን ነው የሚገነዘበው። አንዱ የመጠበቁና የማሻገሩ ስልት ይሄ ስለሆነ ማለት ነው።